አሁን ጥያቄ ይጀምራሉ ለምንድን ነው ምክንያቱም አንዲት ሴት አንተን ወዳክ እዚህ ጋ አይታክ ለምሳሌ አሁን አራት ሺ ምናምን ሰው አለ እዚህ ጋ አይታክ ወዳክ ኮድክን ጽፋ ገብታ እሺ ኤርሚ እኔ መስፈርትክን አሟላለሁ አንተም እንደዛው መስፈርት ታሟላለን ግን ለምንድን ነው ከአሜሪካ ወይም ከካናዳ አሁን እኔ ካናዳ ነው የምኖረው ስለዚህ ለምን ከካናዳ ፈለክ ብትልክ አጥጋቢ መልስ መልስክ ምንድን ነው የሚሆነው ለእሷ ላይክ እኔ ሚስቴን ላይፏን ሴት ላረቅ ፈልጋለ። የሚስቴን ላይፍ ሴት ልማረቅ ፈልጋለ። ታዲያ በእሷ ፋይናንሻል ነው አሜሪካ ሲሄድ ወር፣ ካናዳ ሲሄድ አውሮፓ ወር ሊሆን ይችላል። ተምሬ ራሴን ራሴን መለወጥ ስችል ን መማር ስለምፈልግ ነው። ባይ ዘ ወይ መማር ፈልጋለሁ። በላይፌ መማር መማር መማር እወዳለሁ እና ያንን ነገር ማስተካከል ስችል የሚስቴንም ላይፍ ደግሞ ማስተካከል እችላለሁ። ገብቶሻል? ለዛ ነው ጉድ ኦፖርቹኒቲ ስና ኦንሊ ፎር ሚ፣ ግን ለሚስቴም ነው። እሺ፣ ሚስትህ እኔ ወድጄ ካለው አግብቼ ልውስድ እፈልጋለሁ። ግን አንድ ፍርሃት አለኝ። እዚህ ካመጣሁ በኋላ ብትከዳኝስ? ብትሄድስ ወደ ሌላ? ይህንን ፍርሃቴን አጥፋለኝ ብትልቅ። አልጨረስኩም ጥያቄ። ይህንን ፍርሃቴን አጥፋለኝ ብትልቅ። ይህንን ፍርሃቷን ውስጧ አግብቼ ካመጣሁት በኋላ ቢከዳኝስ እኮ ማለት ነው። አንዳንድ ወንዶች ሶሻል ሚዲያ ላይ ሰው አይከታተለኝም ብለው ሲገቡ በጣም ነው የሚገርመኝ። አሁን ይህ ልጅ ትዳር አለው፣ ገብታችሁ ቤቱ ላይ ማየት ትችላላችሁ። ከሀቢባ ቤት መጥቶ ዲያስፖራ ነው ምፈልግ ኦር አሜሪካ ኦር ካናዳ ለ የካናዳ ሰው ና የአሜሪካ ሰው አበደ እንዲ፣ አንተ ነው የሚያመጣው ስታስቡት። እንዴት ነው የምታስቡት? ዲያስፖራ እኮ ንቅል አይደለም ገባችሁ አይደለም የሚያረገውን የሚበላውን የሚጠጣውን አስቦ የሚንቀሳቀስ ነው ብሮ። አሁን አንተ አታፍርም እንዴ? አታፍርም ትመማር ደስ ይለኛል ገንዘብን ጣ አርገ ከፍለህ ነው የዛኔ እና ከብረሃለን፣ እንጂ በሴት ጉልበት ለመውጣት ትዳር እያለህ ለዛውም ልበቃ። ኦል ካናዳ፣ ኦል ካናዳ፣ ካናዳ ብለ ካናዳ ይደፋል። ድንባዣ ማለት ነው። ከምር አሰቡ እንግዲህ ትዳር አለው። ሶሻል ሚዲያ ላይ እንደዚህ ተፖስቷል። ግን መቶ ዲያስፖራ ፈልጋለሁ አለ። አምጥታ ልታስተምረህ። ኢትዮጵያ ሆነህ ሀሳብ ካለህ መማር ትችላለህ፣ ማረግ ትችላለህ። የሚበላ የሚበላ ዲያስፖራ ጨርሰናል። ሰላም ሌላ ቢሄድብኝስ የሚለው ፍርሃቷን በምንድን ነው መልስ ምታጠፋላት? አንቺን ራስ እመስላለሁ ያልኩት ጥያቄን ሳጨርሱ ስለገባኝ እመስላለሁ ወይ እንደዛ አይነት ሰው በመልክ አይደለማ እንደዚህ አይነት ሰው የሚመስለው። በመልክ አይታወቅማ። በንግግርም እኮ አይታወቅም። ሰው አፈቀላጤ እኮ ሰው አለ ብዙ ሰው አለ። ከዛ በኋላ በንግግር ነው እንትን የምትየው፣ በመግባባት በንግግር ላይክ በመተዋወቅ ገብቶሻል። አለ እንጂ ሰውን አውቃለው ማለት አይቻልም ላይክ እዚህ አሁን ስክሪን ላይ ስላየችኝ ኦኬ በቃ በጣም አሪፍ ሰው ነው ወይ ደግሞ ምናምናም ማለት አልችልም። ገብቶሻል አይደለ እሱ ከእኛ በኋላ ያለ ፕሮግሬስ ነው ወይ ከኔና ከሷ በኋላ ያለ ነገር ነው። ምን ብታረገህ ነው የምትተዋት? ለምሳሌ ካናዳ ወይ አሜሪካ አግብታ አንዲት ሴት ወስዳክ፣ ምን ብታረገህ ነው ትታሀት የምትሄደው? እኔ ሴት ሴት እንደታረገብኝ አልፈልግም። ቴሌ ደትሮዝ ብቻ ነው ትተሀት መታ ሄደው ከማገጣች ር እ አክሰብት አላደርግም። ህ አክሰብት አደለም። በምንም በየትኛውም ሃይማኖት አክሰብት አደለም። ጥሩ። ስለዚህ መልኳ ፀይም፣ ቀይ፣ ጥቁር ምን አይነት መልክ ቀይም ቆንጆ ወይም ቀይ ቆንጆ፣ በጣም ቆንጆ። ማን ነው የሚያወራው? ዛሬ የመጨረሻ አድልሽ ነው። መዳን ጠርታች ነው። እሺ ሂጂ፣ ችግር የለውም። ስራ ክቡር ነው። መጀመሪያ ስራ ጋይስ አሁን ኮድ ስነግራችሁ የጽጌን ኮድ ነው የምታስገቡት የኤርሚን መዝግቤ ስጨርስ እሺ ቁመቷስ አጭር ረጅም መካከለኛ እኔ ሜትር ከሰባ አምስት ነኝ ሜትር ከሰ ማለት ከኔ ባትረዝም ደስ ይለኛል ከኔ ላይክ ብትተካከል ደስ ይለኛል ባትረዝም ብትተካከል ደስ ይለኛል ባትረዝም ላይክ ሜትር ከስልሳ አምስት ሜትር ከ65 ጀምሩ ኦኬ እሺ ስራ ቢኖራትም ባይኖራትም ትቀበላለ የስራ ላይ ያለ አቋም እንዴት ነው ለሴት ብዙም ስራ ፕራዮሪቲ አይደለም ግን ቢኖራት ደስ ይለኛል እሺ ብዙም ፕራዮሪቲ ካልሆነ እቺ ሰው ካናዳ ወይም አሜሪካ ወይም አን አውሮፓ አንተ የመረጥከው ሀገር ላይ የምትኖር ሴት የመንግስት ጡረተኛ ከሆነች መንግስት በወር ለቀለብ የሚሰጣትን ብቻ የምታገኝ ከሆነ እንዴት ነው አንተን አግብታ ወደ እሷ ወደ የምትኖርበት ሀገር የምትወስድህ? እቺ ሴት ስራ ከሌላት አንተን ለመውሰድ እኮ እሷ መጀመሪያ ስራ ሊኖራት ይገባል። ስለዚህ እዚህ ጋር መስፈርጠቅ ላይ ስራ ያላት ነው ማለት ያለብን። ስራ ከሌላት መንግስት በሚሰጣት ቀላል አንተን ልታመጣ ካትችልም በመጀመሪያ አንተን አግብታ ለመውሰድ ስራ ያላት መሆን አለባት። ባንክ ስቴትመንት ምን ዶክመንቶች ታስገባለች። አረ መንግስት ለራስሽም ስራ ሳይኖርሽ እኔ እየቀለኩሽ እንደገና ሌላ ተቀላቢ ልታመጭብኝ ነው ይላት አልኩ ጀመር ሀቡዬ፣ አንድ ነገር አለ እዛ ፕሮሰስ ላይ ያለች ሴት ሆነች እኔን መውሰድ አትችልም። አግባት ምናምን ምናምን የሚባል ነገር ውስጥም አትገባ። ከዛ ፕሮሰስ ውስጥ ያለቀች የጨር መቻል አለባት። አደሞመንት ደግሞ ነው እየሰራው። እኔ ከበር የማደርጋቸው ነገሮች ሊኖሩ ይችላሉ እኔ ከበር የማደርጋቸው ነገሮች ሊኖሩ ይችላሉ ስልሽ ላይክ ፕሮሰሱ ላይ አይ ከን ከበር ሳምቲንግ ማገዝ ትችላለህ ያ ልጅ ከሌላት ስኬ አግብታ አይፈታች ልጅ ግን ነው። እሺ ለምሳሌ ከባል ሳይሆን ሳታገባ ከፍቅረኛዋ ቢሆን የወለደችው ልጅ በፍጹም ነው የማትቀበላት። ችግር የለውም፣ እስከ ስንት ልጅ ትቀበላት አለ ርስ ከስንት ልጅ ምንድ ነው? ከፍከስንት ልጅ ከፍቅረኛ ስንት ልትወልድ አንች? ፍቅረኛ በሚስቴክ የሚፈጠር ነገር ነው። ከሆነች ግሬ ሎምብ ያለች ኮ ኩረኛ ስላልሽ ነው እንዴ? ከባል ከሆነስ አግብተህ የፈታችበውን ችግር የለውም ስላልክ፣ ከባል ከሆነስ እስከ ስንት ልጅ ትቀበላታለህ? አሁን ማለት አንተ ከምትፈለግበት ሀገር አሁን ወደ አውሮፓ፣ አሜሪካ፣ ካናዳ ምናምን አብዛኛው ሲንግል ማም ነው የሚበዛው፣ እና አብዛኞቹ የሁለት የሶስት ልጆች እናቶች ናቸው። እና አንዲት የሁለት የሶስት ልጅ እናት ቀሽ ጥዬ ብትመጣ እስከ ስንት ልጅ ትቀበላታለህ? ትእት ማሳጋቸውሽው አብዛኞቹ ሁለት ሁለት ያላኩት ሲንግል ማሞች ስለሆኑ ለዛ እንድታውቀው ብዬ ነው። የኤርሚ ኮድ ዜሮ ስድስት ነው እንዳትጽፉ። አሁን ተራው ሲደርስ አሁን የጽጌ ሞዴል ተራ ነው። የጽጌ ሞዴል ተራ ነው። ኤርሚ አሁን ሚውት ማለት ይችላለ መስፈርተናስ ተራ ሲደርስ ቆደ እናገራለሁ የሞዴል ጽጌ የጽጌ ሞዴል ሞዴል ጽጌ ነበር ማለት የነበረበት ምሽት። ጽጌ ሞዴል ሳይሆን ሞዴል ጽጌ ኦኬ። የሞዴል ጽጌ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከሀያ ሰባት እስከ ሰላሳ የሆነ ካናዳ አሜሪካ፣ ወይም አውሮፓ ሀገር የሚኖር ጸይም ረጅም ስራ ያለው አንግቶ የፈታም ቢሆን ችግር የለውም ልጅ ግን ባይኖረው ይመረጣል፣ ነው መስፈርቷ። የጽጌን ሞዴልን መስፈርት የምታሟላ ወንድሜ ካለክ ዜሮ አምስት ነው ጎዷ። ዜሮ አምስት ዜሮ አምስት ነው ጎዷ። ጽጌ ሞዴልን ያላችሁ ዜሮ አምስት መስፈርቷን የምታሟሉ ሞዴሬተሮች ዜሮ አምስት የሚጽፉትን ባይታርጓቸው ፕሊዝ ንዩ የኔ ባካፕ አካውንቶቼ ናቸው። ለአደጋ ጊዜ የከፈትኳቸው አካውንቶች ናቸው። እንደምታውቁት አካውንት ቶሎ ስለሚዘጋብኝ እያዘጋጀው ነው። ይሄ ሳይዘጋብኝ ይሄ ከተዘጋብኝ በዚህ ነው የምንቀጥለው። ስለዚህ እነዚህን ሀቡ ዜሮ ሰባት እና ሀቡ ዜሮ ስምንትን ፎሎ ያላረጋችሁ ካላችሁ ፎሎ አድርጉ። አሜን እና ኢትዮጵያ ነበር ስማቸው፣ ቀይሬ ነው ስማቸው። ይሄኛው ሀቡ ዜሮ ስድስት ነው እስካሁን አምስት ዜሮ ስድስት ዜሮ ሰባት